በስማአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉዳውያን፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች በኃያሉ በለ በእግዚአብሔር ፍጹም ሰላምታ ቃል ሰላም ላችኋለሁ፣ አሜን። የእግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። አትለየውምና እናቱ እናታችን ንጽህተ ንጹሐን ቅድስተ ቅዱሳን እመቤታችን ቅድስት ድንግል ማርያም ስሟ ዛሬም ዘወትርም የተመሰገነች ትሁን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እግዚአብሔር ባከበራቸው መጠን ከፍ ከፍ ያሉና የተመሰገኑ ይሁን። እንኳን ወደ ፍኖተ ቅዱሳን መንፈሳዊ ቻናል በደህና አመጣችሁ። በዚህ መንፈሳዊ ቻናል የሚቀርቡ መንፈሳዊ መርሃ ግብራትን ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ ዘወትር እንድትከታተሉን በእግዚአብሔር ስም እንጠይቃለን። እንኳን ለሊቀ መላእክት ለቅዱስ ገብርኤል ወራዊ መታሰቢያ በዓል በሰላም አደረሳችሁ። ከዚህ በመቀጠል የሊቀ መላእክት የቅዱስ ገብርኤልን ድርሳንና ገድል እናስደምጣለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በገጽ ልዩ በስልጣን አንድ የሚሆን የጌትነቱ ዙፋን እንደበረድ ንጹህ የሚሆን መጋረጃው በእሳት የተከፈፈ ያጌጠ በቀንና በሌሊት ያበሩ ዘንድ ጨረቃንና ፀሐይን የፈጠራቸው ሰውን ከነፋስና ከእሳት ከውሃና ከመሬት የፈጠረው ትልቁም ትንሹም ሊገዛለት የሚገባው ባለጸጋውም ድሃውም ሊገዛለት የሚገባው የሊቀ መላእክት የቅዱስ ገብርኤል ድርሳን ይሄ ነው። በጥቅምት በ19 ቀን የሚነገር በረከቱ አገልጋዩን ይጠብቀው ለዘላለሙ ለዘላለም አሜን። የእመቤታችን እድሜዋ 15 አመት ከሆነ በኋላ ይኸም በእናትና በአባቷ ቤት 3 አመት በቤተ መቅደስ 12 አመት ነው። እንግዲስ ማርያምን የሚጠብቅ ሽማግሌ ሰው እንፈልግ ብለው ካህናት ተማከሩ። በሴቶች የሚደርሰው በእሷ ላይ ከመድረሱ አስቀድሞ ካህን ዘካርያስም ወደ ቤተ መቅደስ ገብቶ የክነት ልብስ ለብሶ ወደ እግዚአብሔር ለመነ ስለሷ የሚያደርገውን ይገልጽለት ዘንድ። ያን ጊዜ ሊቀ መላእክት ቅዱስ ገብርኤል ተገለጸለት። ከነገደ ይሁዳ ወገን ሚስቶቻቸው የሞቱባቸውን ሰዎች ሰብስበህ በየበትራቸው ላይ ስማቸውን ጽፈ ወደ ቤተ መቅደስ አግበው፣ በትሮቻቸውም ላይ ጸልይባቸው። በበትሩ ላይ የእግዚአብሔር ምልክት ያሳየለት ገብርኤል ይጠብቃት አለው። ዘካርያስም እንዳዘዘው አደረገ። በዮሴፍም በትር ላይ በነጭ ርግብ አምሳል ምልክት በታየ ጊዜ ዮሴፍ ማርያምን ይዟት ሄደ። ስለዚህ ነገር እጮኛዋ ተባለ። በእሱም ቤት ኖረች። ቅዱስ ገብርኤልም ተገለጸላት። ወልደ እግዚአብሔርም በእሷ እንዲያድር ነገራት። እንደ ነገራት ሆነና የእግዚአብሔር ቃል በማይጸኗ ተጸነሰ ዮሴፍ ግን ወደ ንግድ ሂዶ ስለነበረ በዚህ ጊዜ አልነበረም። ወደ ቤቱም ተመልሶ በገባ ጊዜ ማርያም እንደጸነሰች አወቀ። ስለዚህም ፊቱን እየጸፋ በራሱ ላይ አመድነስምሶ ከምድር ላይ ወድቆ ይህን እንዲህ ያደረገ ማን ነው? ማናሳታት ማንሳጠመዳት ማን ወዩልኝ እያለ ያለቅስ ጀመረ። ከቤተ መቅደስ ንጽሕት ድንግል ሆና የተቀበልኳትን ይችን ልጅ እንዴት አደርጋታለሁ? ሔዋንን ክፉባም እንዳሳታት ይችንም እባብ ድንገት አስቷታልና ወዮልኝ! እግዚአብሔር ከሱ እንዳይበሉ ካዘዛቸው እንጨትም እንድትበላ እንዳደረጋት እንደዚህ እያለ ተነስቶ ማርያምን ጠራት። እንዲህ አላት። ልጄ ሆይ ይህንን ስራ ለምን ሰራሽ? የኔንም ያንቺንም ልብ ለምን አሳዘንሽው? ሰውነትሽንስ ለምን አዋረድሽው? በእኔስ ላይ ታላቅ ፍርሃትን ለምን አመጣሽብኝ? በዙም መካከል መነቀፍን ለምን አመጣሽብኝ? አምላክሽን እግዚአብሔርን ዘነጋሽውን? አስቀድሞ በቅድስተ ቅዱሳን የኖርሽውን እንደምን አላሰብሽው የእግዚአብሔር መልአክ ተሰማይ ዘወትር ምግብሽን ያወርድልሽ እንደነበረ ለምን አላሰብሽም? ማርያምም ይህን በሰማች ጊዜ ጽኑ ልቅሶ አለቀሰች፣ መናገርንም ጀመረችና እኔም ምንም ክፉ ነገር አላደረግኩም አለች። ዮሴፍም ይህን በማጽንሽ ያለው ምንድነው ሲል ጠየቃት። እሷም እኔ ያላውቅም በፊቱ ክፉ እንዳላደረኩ ስጋዬንም እንዳላሳደፍ እግዚአብሔር ያውቃል አለች። ዮሴፍም ይህም በሰማ ጊዜ አስቦ ይህችን ልጅ ምን አደርጋታለሁ? ይህንን ነገር ብሸሽግ ኦሪትም መሻሬ ነው፣ ብገልጠውም ንጹሕ ደም አሳልፌ መስጠቴ ስለሆነ በኋላ ዘመን ለእስራኤል ልጆች በቀል እንዳይሆን እፈራለሁ አለ። ከዚህም በኋላ መግለጽን ትቶ ሰውሬ ከእኔ ዘንድ ላኑራት አለ። ያን ጊዜም ወደ ቤተ መቅደስ ሄደና ህሊናውን ሰቅሎ በአንቃዶ ወደ እግዚአብሔር ለመነ። ክፉ ሥራ እንዳልሠራው አንተ ታውቃለህ። ረቂቁ ነገርና ግዙፉ ነገር ሁሉ ከአንተ አይሰወርም። ንጽሕተ ድንግልናህና ተቀበልኳት። አሁንም በእሷ ላይ ክፉ ነገር አልሠራውም። የሆነችውንም አላወቅሁም፣ እንደምን ላደርግ እያለ በሃዘን በለቅሶ ወደ እግዚአብሔር አንጋጦ በብዙ ለመነ። ጸሎትንም ጨርሶ ከቤቱ ገብቶ ተኛ። በዚያችም ሌሊት የእግዚአብሔር መልአክ ለዮሴፍ በህልም ነገረው፣ ዮሴፍ ሆይ ማርያምን ይዞ መሄድ አትፍራ፣ በማይጸኗ ያለ ጽንስ በመንፈስ ቅዱስ ነውና፣ እነሆ ወንድ ልጅ ትወልዳለች። ስሙንም ኢየሱስ ትለዋለች። እሱም ህዝቡን ከኃጢአታቸው የሚያድናቸው ነው። ዮሴፍም ከእንቅልፍ በነቃ ጊዜ ፈጽሞ ደስ አለው። የእስራኤል አምላክ እግዚአብሔርን ማመሰገነ። ስለዚህም የሊቀ መላእክት የቅዱስ ገብርኤልን ብሥራት የደረሰ ሊቀ ጳጳሳት ኤራቄሊስ እንዲህ አለ የድህንግል ማዕጸኗ መላ የንጽህትን ሚስጥር ያለ ኃጢአት መሆኑን ባለማወቁ ዮሴፍ የወድን እየገፋ መሄድ ባየ ጊዜ ታወከ። የማያውቀውንም ሚስጥር ባየ ጊዜ በጽኑ የሐሳብ ባህርም ወደቀ። የእግዚአብሔር መልአክ እስኪነጋገረው ድረስ ዮሴፍ ሆይ ስለ ጮኛ ስለ ማርያም ጽንስ አንተ እንደምትጠረጥረው አይደለምና ተራ ብሎ እስኪነገረው ድረስ ከእሷ የሚወለደው በመንፈስ ቅዱስ ነውና ዳግመኛ ጸንሳ ሳለ ከዘካርያስ ቤት ወደ እሱ ከተመለሰች በኋላ ፅንስ ዮሴፍ መጠራጠርን ባደረገ ጊዜ እንዲሁ ነገረው። ባያት ጊዜ አደነቀ፣ የሚናገረውም ተቸገረው። ዮሴፍም ከእንቅልፉ በነቃ ጊዜ ለንጽህናው አሰገደ። ነቢያት ስለሷ የተናገሩላት ድንግልም እንደሆነች አወቀ። ጌታችን ኢየሱስ ክርስቶስም ከተወለደ በኋላ በሕልም ታየው ብላቴናውንና እናቱን ይዘህ ተመለስ ብሎ እስኪነግረው ድረስ ወደ ግብፅ ሂዶ እንዲኖር አዘዘው። እሱም እንዳዘዘው አደረገ። አሁንም የተወደዳችሁ የክርስቲያን ወገኖች፣ ወንድሞቻችን የመላእክት አለቆች ሚካኤልና ገብርኤል እናክብራቸው፣ ንጹሕ ሩፋኤልን አራቱንም የአምላክ መናብር 24ቱን የሰማይ ካህናት ክብራቸው ለሰው ወገኑ ሁሉ ይለምናሉና ለአራዊትና ለአዕዋፍ ለፍጥረትም ሁሉ በሰራዊት ጌታ ፊት ይሰግዳሉ። ይቅር ባይ የምትሆን ጌታ የእጅን ፍጥረት አታጥፋ እያሉ። ይሰግዳሉ። ምንም በፊት ብስቱ ፈጣሪያቸው አንተ ባህሪያቸው ደካማ እንደሆነ ታውቃለህና የሚጠብቃቸው ጠላትስ፣ ዲያብሎስ ግን ጽኑ ነው እንቅልፍ የለውም። እሱ ረቂቅ ነው፣ እነርሱ ግን ግሱፋን ናቸውና ሳር በእሳት ፊት ይቆማልን? ጌታም እንዲህ ብሎ ይመልስላቸዋል ስለ ኀጢአቱ ስማችሁን ጠርቶ መታሰቢያችሁን አድርጎ ቢለምነኝ ቁራሽ እንጀራ ጽዋ ውሃ ለድሆች ሰጥቶ ቢለምነኝ ኃጢአቱን ይቅርለዋለሁ በጭንቅ ጊዜም እረደዋለሁ፣ ስለ እናንተም እምረዋለሁ። ይህንም በሰሙ ጊዜ ፈጽሞ ደስ ይሰኛሉ። ይህን ኪዳን የሰጣቸው እሱን የማያቋርጥ ምስጋናን ያመሰግኑታል ለአምላካችን መድኃኒት መባል ይገባዋል እያሉ እኛም ከእነርሱ ጋር በመገዛት ምስጋና እናቅርብለት። እነዚህን ወደ እሱ የሚለምኑ አማላጆች ስለሰጠን ለእርሱ ምስጋና ይገባል እያልን ድኩማን አገልጋዮቹ እኛ ተስፋ እንዳንቁርጥ ለእሱም ለእሱም ምስጋና ይገባል። እርስ በረሳችን እንፈቃቀር እንጂ እንነቃቀር። ያለ ሰይፍ የወንድማችን ሥጋ ብንበላ ጥቅማችን ምንድን ነው? ያለ ጽዋ ደሞን ብንጠጣው፣ ከእኛ ጋር ሲኖር በለስላሳ ቃል እንናገረዋለን። ከእኛ ጥቂት ሲርቅ ግን ከፊታችን ሲለይ ግን በስውር እናመዋለን፣ እንዳይሰማንም አድርገን ለመንቀፍ እንቸኩላለን። የወንጀል ቃል ሲዘልፈን በራሳችን ላይ ያለውን የኃጢአት ነቀፋ አንመለከተው። አንተ ግብዝ አስቀድሞ ከአይነትህን ጥሩን አውጣ፣ ከዚህም በኋላ በወንድም ሀይን ያለውን ጉድፍ ትመለከታለህ እያለ ሲመክረን ሲዘልፈን፣ ቢያሙት የተዋረደ ቢያመሰግኑት የከበረ ማን ይሆን? ክብርም ሆነ ውርደት ከእግዚአብሔር ዘንድ ይሰጣል። መጽሐፍ ያከብራል፣ ያዋርዳል ብሎ እንደተናገረ በአንዲት አንደበታችን ክፉና መልካም ልንናገርበት ይገባልን? አንደበታችን የእሱ በገናነትና ምስጋና እናቀርብለት እንጂ በየጊዜው ምስጋና እናቀርብ። ስለዚህ ያዕቆብ በመልእክቱ እንዲህ ብሏል። አንደበትም በሰውነታችን ውስጥ ተፈጥራለች፣ ሥጋችንን ትጠብሰዋለች፣ የተሰወረች ነፍሳችንን ትለበልባለች። የፍጥረት ሁሉ ባሕሪ የአራዊት፣ የእንስሳትም፣ የአዋፍም፣ የሚንቀሳቀሱም ሁሉ ባሕሪ የባራ ሰዎች ሁሉ ለሰው ባህሪ ይገዛል። የሰውን አንደበት ግን መግዛት የሚችለው የለም። ክፉ ናት፣ መጠንም የላት፣ የሚገድል መርዝንም የተመላች ናት። በእርሷ እግዚአብሔር እናመሰግነዋለን። በእግዚአብሔር አምሳል የተፈጠረውንም ሰው በእሷ እንረግመዋለን። እንደዚሁ ጣፋጭ ውኃ መራራ መራራውም ውሃ ጣፋጭ ሊሆን አይችልም። ዳዊትም በአንደበቴ እንዳልስት አፌን እጠብቃለሁ አለ። በሌላውም መዝሙር በቀስታ ወንድሙን የሚያማውን አባረርኳለ። ሰለሞንም ሕይወትና ሞት በአንደበት የተያዙ ናቸው አለ። ነቢይት ሐናም አትመኩ፣ ታላላቅ ነገርን አትናገሩ፣ ጽኑ ነገርም ከአንደበታችሁ ይውጣ ስትል ተናገረች። ነገር ግን በዚህ መልአክ ልመና ትእዛዙን ፈጽም ዘንድ ኃይሊስጠን ለክርስቲያን ወገን ለሁላችንም ለዘላለሙ አሚን። የሊቀ መላእክት የቅዱስ ገብርኤል ታምር እናሰማለን። የሊቀ መላእክት የቅዱስ ገብርኤል ታምር ይህ ነው። በረከቱ በጥቅምት የተወለድን ሁላችንንም ይጠብቀን ዘንድ ለዘላለሙ አሚን። ከቀኑ በአንድ ዕለት ገሪማ ለተባለው ለሮም ንጉሥ ለይስቅ ተገለጸለት። ወደ ጴንጤሊዮን ገዳም ሊሄድ ወደደ የምድር መንግስቱንም ጥሎ በሌሊት ወጥቶ ሄደ። በነፍሱ ከተጎዳ ዓለሙን ሁሉ ሊገዛ ለሰው ምን ይጠቅመዋል ያለውን የወንጌል ቃላት ተወሰ። ዳግመኛም ስለ እኔ የጣላትን ሰውነቱን በክብር ያገኛታል ያለውን። ከዚህ በኋላ ባለምስራች የሆነ ሊቀ መላእክት ገብርኤል መጣ። ብርሃን በሆኑ ክንፎቹ ተሸክሞ በአራት ሰዓት ከአባ ጰንጤሊዮን ገዳም ደጅ አደረሰው። የመንገዱ ርዝመት ግን አስር ወር ከአራት ቀን ያህል ይሆናል። በረከቱ ለዘላለሙ አገልጋዩን ይጠብቀው። አሚን። ከንቱን ያበዛው እኔን በክንፍ ላይ ተሸከመኝ! ፊትህን በገሃድ ተገልጸ እያሳየኸኝ ቅዱስ ገብርኤል ሆይ የጻድቃን ገዳም መንገድን ምራይ። የሮምን ንጉሥ፣ የኢሳቅን አካሄድ እንዳቀና የኔን ማካሄድ እናቀና። የሊቀ መላእክት የቅዱስ ገብርኤል ረዲቱና በረከቱ በሁላችን ላይ ይደር ለዘላለሙ አሚን።